አይ አይ መድሃኔ ዓለምዬ፣ አንተ አምላክ፣ እነዚህ ልጆች በቃ በደንብ አድርገው ሴራ ቀነባብረው ሰርተውላቸዋል። በቃ አርገውላቸዋል፣ በደንብ አድርገው ማለት ነው። አይሰሩ ስራን የሰሯቸው ሀይሚና ብሩኬን እግዚአብሔርን ነው ምላችሁ፣ በደንብ አድርገው ሰርተውላቸዋል። አንዳንድ ቅማላም ደግሞ ተሳዳቢዎች ከየት ነው የመጣችሁት? ምን አመጣችሁ? እኔ ቤት ደግሞ አንድ ተሳዳቢ እንዳላይ አንድ ሁላችሁም ጠላት ናችሁ፣ እዚህ የምትሳደቡ የእነሱ ጠላቶች ማለት ነው። ስርዓት አርኩ እዛው ሄደሽ አፍሽን ክፈች። እዚህ ሰው ቤት መተሻተል ከስከሽ እያንደንሽ በጣም ስሜታዊ ሆኛለሁ። በጣም ተናድጃ አለሁ። ስርዓት ያዙ። እየመጣችሁ እኔ ጋር አፋትካፈቱ። እኔ መጥፎ ነገር አልናገርም መቼም። ግን ፍርደ ገምድ ላትሆኑ ነው ያልኩት። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ? አይ እኔ ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ይብዛለኝ። እንግዲህ ከምንና ምን አድርጌ ልጀምር? መድኃኒዓለም ፈጣሪ ሆይ ምን ጉር ነው? ምን አይነት ነገር ውስጥ ነው የገባ ነው ዘንድሮ ዛሬ እንኳን ትልቅ ተስፋ ነበረኝ። የምር ትልቅ ተስፋ ሰንቄ ነበረ፣ ሰላም ይሆናል ብዬ ነበረ። ግን ጨራሽ የባሰ ነገር። ለማንኛውም ቤተሰብ እንግዲህ ዛሬ ቅመሟ መታለች። ብሩኬ እስካሁን አላየውትም፣ የለም ከፍጼ ጋር ነው የመጣችው። ቅመሟ ያው አዲስ አበባም ገብታለች ፍጽሜ እንግዲህ ያው ነገሩን ለማስተካከል እንግዲህ ሀይሚዬን ጥያቄ ያቅርቦላታል። በጣም የሚገርመው ነገር ደግሞ ሀይሚና ብሩክ ያን አይነት ሰዓት አድርገዋል እና አሁንም ቢሆን እውነት ተናገሪ ነው እንግዲህ ፍጽሜ እያላት ያለው። እውነቱን ተናገሪ፣ ምንድነው ችግሩ ነው እንግዲህ ፍጽሜ። እሱም ያው ነገሮችን ለማስተካከል እየታገለ ነው ያለው ግን ያገኘው ምላሽ እጅግ በጣም ከባድ ነው ማለት የብዙ ሰው ግምት ነው። ይሄ በእርግጥ ያው አንዳንድ ኮሜንታተሮች እውነቴን ነው የምላችሁ፣ መረጃ ከየት እንደሚያገኙ አላቅም። በጣም ጎበዞች ናቸውና የሚናገሩት የሚጽፉት ነገር ትክክል ሆኖ አንዳንዴ ያገኘዋለሁ እና በጣም ይገርመኛል ያ ስላችሁ ብሩኬ የእውነት ሀይሚን ለመጉዳት ብሎ ከሴት ጋር እና ምን ተገኘ ልላችሁ አይደለም። ግን እኔ ድሮ አንድ የምፈራው ነገር አለ። በእህትነት በወንድምነት ብሎ ይቀርቡና ያታለሉታል ሴቶቹ። ማታለል ስላችሁ እሱ ምንም በማይገባው መንገድ ያቀናብሩበታል ከዚች ልጅ ጋር ለማለየት ። ምክንያቱም ብሩኬን ብዙም የሚወደው ሰው አለ ይመስለኛል ሴቶቹ ሴቶቹ የመቼም ዘንድሮ ባህልም ወግም ምንም ተረስተዋልና ነገሮች ሁሉ ተበለሻሽተዋልና ይመስለኛል አቀነባብረውበታል። ብቻ እንግዲህ ብዙ ሴቶች እንደህት እህት እንደ ወንድም ይቀርባቸዋል አደለ? ለምሳሌ ሌንዳ ጓደኛውናት ናት፣ ኖርማሊ እህት ወንድም ማለት ነው። ያቺ ማነው ስሟ ሶሲ ተብየዋ ፋፊ ተብየዋ ያው እንደ እህት ይቀርባቸዋል። እነሱ ግን ልባቸው ሌላ ነው። ሌሎችም ይኖራሉ። እኔም አላቃቸው እንግዲህ አላቅም እና አሁን የተረዳውት ነገር ምንድን ነው? አቀነ ባብረውባቸዋል በቃ ሀይሚዬ እንድታምን ተደርጋለች። ለዚህ ደግሞ ምንድን ነው፣ አንድ ተዚያ ላይ ነገር አለ። ማርቆሴ የሆነ ፕሮግራም ላይ ተገናኝተው መጠጡ ላይ መድኃኒት አርጋበት አልጋ ቤት አስገብታ ምናምን ፎቶ ተነስታ ለቤዛ አሳይታት ወይም ቤዛ እንድደርስ ነው የተደረገው። ረሳሁት መሰለኝ እና መርቆ ሲላይ እንዲህ ያለ ነገር ከአሁን በፊት ተፈጥሯል እና አሁንም ቢሆን እንደዛ አይነት ነገር ነው የተፈጠረው። ሀይሚዬ እንግዲህ እውነታውን ነው አደል፣ እንድታውቁ። እውነታውም እንድናገር ነው አደል የምትፈልጉት። እንግዲህ ብሩኬ ከሌላ ሴት ጋር እንዳየችው ማስረጃ እንዳላት ያየሁት የሰማሁት ነው እንግዲህ እያለች ስታወራ የነበረው እሱ። በአይኗ አይታለች ማለት ነው በአይኗ ያሳዩት ነገር አለ። ሴራ፣ አይ ምቀኛ፣ የስራችሁን ይስጣችሁ። እና የሆነች አንዲት ጉድሎ ቀን ነው የምትሆነው እንግዲህ እንደዚህ እንዲሆኑ ያደረገችው አንዲት ጎዶሎ ቀናት የትኛው ቀን እንደሆነ የትኛው ሰዓት እንደሆነ ብሩኪን በምን ሰዓት እንግዲህ አብረው ፎቶ ተነስተው አቀናብረው እንደለቀቁበት አናቅም። እቻ ቡቡዬ ፈጣሪ ይሁን አንተ ነጹህ እንደሆን ክናቃለን። ግን ይሆን የተቀናበረብህ ነገር አለ ይሆን አንተ ሳታስበው ሳታቀው እና ከባድ ነው እንደዚያ አይነት ነገር ሀይሚዬ ደግሞ ተረጋጊ። ገና ለገናው ያየሽውን ነገር አተመኝ። ቅረቢውና ብሩኬን ቁጭ ብላችሁ በጠረጴዛው ዙሪያ ተወያዩበት። እውነቱን ከሱ ስሚ ባየሽው። ምናልባት ለሱ ደግሞ ያው ነገ ቡቡዬ መልስ ይሰጣል ብዬ አስባለሁ። ግን ተረጋጊያንች በንግግር በጠረጴዛ ዙሪያ ፍቱት፣ ተነጋገሩበት መቼም አንቺን የሚጎዳ ነገር አስቦበት ያደርጋል ብዬ በጭራሽ ብሩኬንን ያልጠረጠረውም በጭራሽ ሀጢያት ነው የሚሆንብኝ። ሀይሚዬ እንግዲህ እስካሁን እኔ ልጅቷ ማን እንደሆነች ባይገባኝም? እስካሁን በህት በወንድምነት እንደሆነን ማውቀው፣ ነገር ግን ያየሁት ነገር ሌላ ነው። እኔ ያለችው ማን ትሆን ልጅቷ እግዚአብሔር ነው የሚያውቀው። እሷና ፈጣሪ እንግዲህ ያየችው እና ከባድ ነው ራሴን ማረጋጋት አለብኝ ብቼን ሆኜ ማሰብ የለብኝም ወይ ራሴን ማረጋጋት የለብኝም ወይ ነው ያለችው ሀይሚዬ አሁን ልክነሽ አረጋጊራሽን በደንብ አስቢበት ግን ደግሞ የኔ ቆንጆ መለያየት መፍትሄ አይሆንም በጭራሽ መለያየትን አታስቢ ሀይሚዬ ምክንያቱም በጭራሽ መለያየት መፍትሄ ሆኖ ያቅም መቼም ቢሆን መፍትሄ አይሆንም መለያየት ይሄን መሳይ ፍቅራችሁን ቤተሰብ ስለደረሰ ስላልደረሰ ሳይሆን ዋናው የእናንተ ልብ ነው፣ የናንተ ፍቅር ነው። ፍቅር ያሸንፋል። ደግሞ እናንተ ደግሞ ትዋደዳላችሁ፣ ትፋቀራላችሁ። ቤተሰብ ጋር ስለደረሰ ስላልደረሰ አይደለም የትም አትሄድም ብሎ ነው። ቤተሰብ ጋር ስለደረሰም ኖ ይሄ አይደለም ሀይሚዬ፣ ዋናው የናንተ የእናንተ ፍቅር ልብ በልባችሁ እውነተኛ ፍቅር ከሌለ ቤተሰብ ጋር እንኳን አይደለም የትም ቢደርስ ትርጉም የለውም። ዋናው የእናንተ መጓደድ፣ የእናንተ መፋቀር እናንተ ደግሞ ትዋደዳላችሁ፣ ትፋቀራላችሁ። ስለዚህ ቁጭ ብላችሁ በጠረጴዛ ዙሪያ በደንብ አውሩበት እንጂ የምን መለያየት የምን ተስፋ መቁረጥ ነው? እና ፈጣሪ ከእናንተ ጋር ይሁን፣ እሱ በመካከላችሁ ይግባ፣ የእውነተኛ ፍቅር አምላክ ማለት ነው። ሴረኞችን ደግሞ ከዚህ ምድር ያጥፋቸው።